ገናና የነበረው የኢትዮጵያ ስልጣኔ ከባህር ጋር በእጅጉ የተቆራኘ እንደነበር ታሪክ ያስረዳል። የኢትዮጵያን ስልጣኔና እድገት የማይፈልጉ ታሪካዊ ጠላቶችም ኢትዮጵያን ከባህር የመለየት ጥረቶች ተቀዳሚ ሥራቸው ነው። ይህ ለብዙ ሺህ ዓመታት የተቆራኘው ባህርና የኢትዮጵያ እድገት ግን ባለፉት ሠላሳ ዓመታት በተሠራ ሴራ ኢትዮጵያን የባህር በር የሌላት ሀገር አድርጓታል። የዓለም ገበያና ንግድ ዋነኛ መሠረቱ ባህር በመሆኑ ኢትዮጵያ ከባህር በር ብትነጠልም ባለፉት አስርተ ዓመታት ግን መርከበኞችን የባህር መሐንዲሶችን ፊሊት ዳይሬክተሮችና ዓለም አቀፍ አማካሪዎችን በዘርፉ እያፈራች ለዓለም ገበያ እያቀረበች ይገኛል። ኢትዮጵያ እንደምታውቀው ከባህር ጋር የነበራት ቁርኝት ለዘመናት እየኖረ ነው። ምናልባትም ከባህር ርቃ የተከሰተችበት ዘመን ባለፉት 30 ዓመት ብቻ ነው ብሎ መገመት መናገር ይቻላል። ግምት አይደለም። አይ ቲንክ ከዛ በፊት በታሪክ ከውሃ የራቅንበትን ጊዜ አላስታውስም። የታሪክ ምሁራኖች ሊናገሩበት ይችላሉ በዚህ ዘርፍ። ስለዚህ ከማሪታይም ኢንዱስትሪውና ከማሪታይም ኢንጂነሪንግ ጋር የነበረን ትስስር ከፍ ያለና የላቀ ነው። በቀጠናውም ግንባር ቀደም ተዋናዮች ነን። ለዚህም ነው በተከሰተው የፖለቲካ ለውጥ አገራችን ወደ ባለባ የሆነችበት አጋጣሚ ቢፈጠርም ከኢንዱስትሪው ግን መነጠል አንችልም። ኢትዮጵያ በሌለ ሀብቷ የምታሰለጥናቸው የማሪታይም ባለሙያዎች በዓለም አቀፍ ድርጅቶች ውጤታማ ቢሆንም ኢትዮጵያ ከባህር በር የተነጠለችበት ቁጭት ግን አብሯቸው ይዘልቃል። እያንዳንዱ ሀገር ላይ ያለውን የባህር በር ቫሊው አውቀዋለሁ። አንዳንድ ቦታዎችን እንደውም ሳያቸው በጣም ከመሬት የራቁ በመቶዎች የሚቆጠሩ ማይል፣ በሺዎች የሚቆጠሩ ማይል ከመሬት የራቁ በወንዝ በካናል ተደርገው ከባህር ጋር ይገናኛሉ። እኛ ደግሞ እንደምታየው ኢንቴንሽናል በሚመስል መልኩ ከባህር እንደዚህ ርቀን ነው ያለነው። እኛ ኢንተርናሽናል ያለን ትሬድ ከሌላ ዓለም ጋር ያለን ግንኙነት በጣም ሊሚትድ እንደሆነ፣ በጣም ሊሚትድ እንደሆነ ነው የሚገባን እኛ መርከበኛ ስለሆን መርከበኛ ስለሆንኩ ያን ነገር በጣም ደስታ እንደረጋለሁ እና በጣም ፊልም መረጃዎች እንደሚጠቁሙት የዓለም ንግድ ልውውጥ ከዘጠና በመቶ በላይ የሚከናወነው በባህር ነው። እናም እንደ ሀገር ከባህር በር መነጠል በአንድ ሀገር ፖለቲካዊ፣ ኢኮኖሚያዊና ዓለም አቀፋዊ ተጽዕኖ የጎላ ነው። ኢትዮጵያም የውጭ ታሪካዊ ጠላቶቿ ከውስጥ ባንዳዎች ጋር በመሆን በሰሩት ሴራ ከባህር በር በመነጠል ዜጎቿ በዘርፉ ቢማሩም እንኳን ለሌሎች ሀገራት በረከት እንዲሆኑ አስገድዷቸዋል። ኢትዮጵያ እያረገቻላት በጣም አዲስ ጉልበት ያለው እውቀት ያለው ምሩቃኗን በከፍተኛ ወጪ አሰልጥና ለዓለም ገበያ ነው የምትሰጠው። ይሄ ደግሞም የሆነው ኢንዱስትሪውን በግንባር ቀደምነት የመምራት እድል አጋጣሚ ባለማገኘቷ ነው። ይህን ኢንዱስትሪ ደግሞ ለመምራትና ለማሳደግ አይ ቲንክ ባህር መሰረታዊ ጉዳይ ነው። ከዚህ አንጻር እንቅፋት ነው ቢኖር የማደግ የመበልፀግ በሀገሪቱ ኢኮኖሚ ላይ ሊኖረው የሚችለው ጫና አይንክ የወደብ ኢኮኖሚ ጠቀሜታን ኢኮኖሚስቶቹ ከሚጠነጥሉት ባለፈ በዚህ ዘርፍ ላይም በጣም አሉታዊ ጫና ይኖረዋል። ቢኖር ደግሞ ከፍተኛ የሆነ አዎንታዊ ጫና በሀገር ኢኮኖሚ ላይ ሊያሳድር የሚችለው ተጽዕኖ ከፍ ያለ ነው ብዬ አምናለሁ። የባህር በር ያለመኖሩ በጣም ብዙ ነገር ነው ያሳጣን። አሁን አንዳንዴ በዜና ስንሰማ ወይ አንድ ነገር አንድ ፖርት እንትን ማዳበሪያ መጥቶ ስንዴ መጥቶ ወይ የሆነ ነገር መጥቶ ጅቡቲ ፖርት ላይ ሁለት ወር ቆመ፣ ሶስት ወር ቆመ ሲባል በመርከበኛ ተርም ይሄ ማለት ምን ማለት ነው? እንደ ማንኛውም ሰው ስታየው በቃ ቆመ፣ ይመጣል፣ ያራግፋል፣ እንጠብቃለን። በመርከበኛ ተርም ግን ያን ሁሉ ብር ትከፍላለህ። ለምትቆምበት ወተር ትሪተሪ ማለት ለፖርት ለአንከር አንከር ላይ ከቆመ ለአንከር ትከፍላለህ። ፖርት ላይ ከቆመ ደግሞ ለፖርት ማች ሞር ብር ትከፍላለህ። እኛ እንደ መርከበኛ ደግሞ ፖርት ለመግባት እና ለመውጣት አስር ደቂቃ ድሌ ስታደርግ ምን ያህል ኮስት እና ምን ያህል እንትን እንዳለ እኛ እናውቀዋለን። ከሶስት አስርት ዓመታት ቁጭት በኋላ ይህ ትውልድ የኢትዮጵያን ታሪካዊ የባህር በር ጥያቄ ይዞ ዳግም ተመልሷል። በዘርፉ የሚሰለጥኑ የኢትዮጵያ ልጆችም የውጭ ድርጅቶችን ከመሻት በአገር ቤት እውቀታቸውን ሊያውሉ ተስፋው ተሰንቋል።